አገራዊ ብዙ ኢኮኖሚን ተግባራዊ በማድረግ ውጤት እየተመዘገበ መሆኑ ተገለጸ። ምርትና ምርታማነት በማሳደግ ድህነት ለማሸነፍ የተጀመረ ስራ በላቀ የስራ ትጋት ተጠናክሮ መቀጠል እንዳለበት ተመላክቷል። ማጣት አንገት የሚያስደፋ ለልመና መቆም እንደ እግር እሳት የሚፋጅ ነገር መሆኑን ለማመላከት ድህነት አይኑ ይጥፋ ይላል የሀገር ሰው በብሂሉ። እንዲያ በሰው ፊት ለመቆም ብርክ የሚያስይዘው ልመና፣ ነፃነቷን በጦርነት አስከብራ የኖረችውን ኢትዮጵያን በሀገራት ፊት ለመመጽወት እጆቿን ከዘረጋችበት ሳታጥፍ ክረምት ከበጋ እየተፈራረቁ ዘመናት ነጎዱ። የኢትዮጵያውያን ማምረት የሚችሉ ብርቱ መዳፎች ቀለብ እየተሰፈረላቸው በህይወትና በሞት መካከል እንዲሆኑ ለመሬት ላይ ቆመው ከውጭ ሰይጣን ስንዴ ለዘመናት አንጋጠው እንዲናፍቁ ያደረጋቸው መዛል ድህነት የሚሉት በሽታ እንደሆነም ሁሉንም በአንድ ልብ በአንድ ሀሳብ የሚያስማማ ጉዳይ ነው። ሐዋሳ ተወልዳ እንዳደገች የምትናገረውና በግብርና ስራ ላይ የምትታወቀው በረከት ወርቁ ወይም በረከት ገበሬዋ በካንሰር ህመም የሚሰቃዩ አባቷን ከሞት ለማትረፍ ቤተሰቧ ያለውን ሁሉ በመሸጡ ምክንያት ከድህነት ጋር ፊት ለፊት ከተጋፈጠች በኋላ በስራ ራሷን ለመቀየር መወሰኗን ትናገራለች። ከባዱ ፈተና መቼ ነው የመጣው? ካልከኝ አባቴ የታመመ ጊዜ ነው በካንሰር። ለእኔ ያ ጊዜ ከባድ ነው ብዬ የምለው ምክንያቱም ያለንን ነገር አንድ በአንድ አሳጣ። የዛኔ እያንዳንዱ ንብረታችን በጠቅላላ አንድ በአንድ ነው የተሸጠው። እኔ በለበስኩት ልብስ ነበር የቀራሁት። የሆነ እዚህ ጋር እጄ ማነሳው ማናግረው ወይ እንደዚህ ምለው የምልህ ነገር አልነበረኝም። ማንም ሰው እንዳያጣ፣ አይጣ፣ በቃ እንደ ሀገርም እንዳናጣ ከአየር ንብረት እስከ ለም መሬት፣ ከተፋሰስ እስከ ከርሰ ምድር ውሃ፣ ከወርቅ እስከ ታንታለም፣ ከጋዝ እስከ ፖታሽ በተፈጥሮ ጸጋ የታደለችው ኢትዮጵያ ስለ ድህነቷ ከሌሎች ኋላ ስለመቅረቷ መቅረቷ ምክንያት እንዳይኖራት ተደርጋ የተፈጠረች ናት ሲሉ በርካቶች ይመሰክራሉ። ታዲያ ይህንን ጸጋ የታደለችው ምድር ከፊት አውራሪዎች ተርታ መሰለፍ ሲገባት፣ ወደኋላ እንድትንሸራተት ምክንያት የሆናት ድህነት የሰው ፊት ማየት ከሚታፈርበት የስነ ልቦና ከፍታ አውርዶ በሀገር ሉዓላዊነትና በዜጎች ክብር ላይ አደጋ ይዞ ለሚመ የምትመጣ እርዳታ እጅ መስጠቷ ከትላንት ታሪኳ ከነገ ህልሟም ጋር የማይገጥም በመሆኑ ከውጭ ለሚመጣ ስንዴ በሯን ዘግታ ከድህነት አረንቋ ለመውጣት ስር ነቀል ለውጥ ለማምጣት ልመናን በቃኝ ብላለች። ያው፣ ተረጅነት የመፍጠር አቅም፣ የመስራት ጉልበት የሚበላ ካንሰር ነው። መስራት በሚገባው እጁ ለመለመን የሚዘረጋ ከሆነ በሽተኛ ነው። ኢትዮጵያ የተከበረው ምክር ቤት መለመኛ ሁናለች። እየተረዳን በቀን ሦስቴ ከምንበላ በገዛ አቅማችን ሁለቴ በልተን ቢቀርብን ይሻላል ከነክብራችን። ተፈጥሮ በሰጠችን ጸጋ ላይ ተኝተን መፍጠር የሚችል አእምሮ፣ መስራት የሚችል እጆችን ይዘን የተረጅነት ልምምድ ስር በመስደዱ ነውር የሆነው ተረጅነት እንደ መብት ወደሚታይበት ደረጃ ካደረሰን ከዚህ በኋላ ምን እንጠብቃለን የሚለው ትውልዱ ብቸኛው መፍትሄ የሆነው ብዝሃ ኢኮኖሚን መገንባት፣ ከራስ ቆርሶ ለራስ ማጉረስ፣ ያልተነኩ ሀብቶቻችንን የኢኮኖሚ ምንጭ የማድረግ ጉዞ ውጤት ማስመዝገብ ጀምሯል። ግብርናውን ሳንጥል፣ ኢንዱስትሪውን ሳንጥል፣ ማይኒንጉን ሳንጥል፣ ከተማውን ሳንጥል ቴክኖሎጂውን ሳንጥል ሁሉንም በሚዛን ማስኬዳችን በተጨባጭ የፖሊሲ ትሩፋት እያመጣ ነው ያለው። ካልባሌ ጉዳይ ወጥተን በስራ በትጋት ብቻ ውጤት ለማምጣት እንጣር። ያልሰራ አይብላ ነው የሚባለውና ካልደከምን የሚመጣ ነገር የለም። በስራ ብቻ የምንቀይረው ሀገራችን፣ ማንም የሚቀይርልን የለም። የምንቀይረው እኛን ነን። የምንቀይረው በልፋትና በስራ ነው። ወይዘሮ በረከትም ከተቀመጥንበት ከተነሳን፣ ከረባታችንን ከፈታን፣ እጃችንን ከአፈር ጋር ካወዳጀን መቀየርን እንችላለን ትላለች። ኢትዮጵያ እኮ በነገራችን ላይ በአግባቡ ምንሰራ በአግባቡ ብናመርት እውነቴን ነው ምነግረ ዓለምን የመመገብ አቅም አለን ብዬ አምናለሁ። ኢትዮጵያ ያላት ማንም የለው የማይቋረጡ አመቱን ሙሉ የሚፈሱ ወንዞች አሉ። ሊለማ የሚችል መታረስ የሚችል መሬቶች አሉ። አልተጠቀምንበትም። አላየን የሚታየን ሾርት ከት ነው። በቃ ባጭሩ መበልጸግ እንዴት ብለን ማግኘት እንችላለን ሳንለፋ ከረባታችንን ሳንፈታ እጃችንን አፈር ሳይነካው ስለዛ፣ የስራ ባህላችን መቀየር አለበት። መስራት በሚለው ማመን መቻል አለብን። የስራው ትልቅና ትንሽነት ሳይሆን ከዛ ተነስቶ ወደ ትልቁ መሄድ እንደሚቻል ማመን መቻል አለብን። መንገዳችንን ካራዘመው የተናጠሩ ሩጫ ወተን በተደመረ ጉልበት መትጋታችን ቀድሞ የመታን እንቅፋት ዳግም እንዳይመታን፣ ለችግሮቻችን ጊዜያዊ ማስታገሻ ሳይሆን ዘላቂ ብልጽግና ማረጋገጥ የትውልዱ ተቀዳሚ አጀንዳ ነው። የፖለቲካ እና የሀሳብ ልዩነቶች አቻችሎ ለሀገር ብሔራዊ ጥቅም በጋራ መቆም እንደሚገባ በሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲ መምህር ዶክተር ባይስ ተሳይ ተናገሩ። ኢትዮጵያ ብሔራዊ ጥቅሟን በዘላቂነት ለማስከበር ጠንካራ የፖለቲካ ኢኮኖሚ መዋቅር መዘርጋት እንዳለባት ተጠቁሟል። ብሔራዊ ጥቅም የአንድ ሀገርና ሕዝብ አጀንዳ እንዲሁም የኢትዮጵያን መጻዒ ዕድል ከፍ የሚያደርግ ብሎም ከትውልድ ትውልድ የሚሸጋገር ነው። የአገር ህልውናና ደህንነት፣ የግዛት አንድነት ሉዓላዊነትና ነፃነት መረጋገጥ፣ ምጣኔ ሀብታዊ ብልጽግናን መጨመር፣ ፖለቲካዊ አቅምንና ተጽዕኖ ፈጣሪነትን ከፍ ማድረግ እንዲሁም የህዝቦች ማኅበራዊ ልማት መረጋገጥ የብሔራዊ ጥቅም መሠረታዊ ግቦች ናቸው። ከኢቲቪ ጋር ቆይታ ያደረጉት በሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲ መምህር ዶክተር ባይሳ ተስፋዬ ሀገራት ብሔራዊ ጥቅሞቻቸውን ለማስከበር አሉ የሚሏቸውን አማራጮች ሁሉ ይጠቀማሉ። ሁሉም ሀገሮች ብሔራዊ ጥቅም አላቸው። ይህ ብሔራዊ ጥቅም ከፖለቲካ ፍላጎታቸው ጋር እያያዘ ከኢኮኖሚ ፍላጎታቸው ጋር እያያዘ ባህላቸውን ከማስፋት በሌሎች ከማስታወቅ ከዛም ደግሞ የሚገኝን ሀገራዊ ፋይዳ ከመፈለግ በዚህና በተለያዩ ነገሮች ፍላጎታቸውን የበለጠ ከሌሎች ጋር ከሌሎች ዘንድ ማስከበር ይፈልጋሉ። ኢትዮጵያም ብሔራዊ ጥቅሟን በዘላቂነት ለማስከበር ጠንካራ የፖለቲካ ኢኮኖሚ መዋቅርን መዘርጋት አለባት ያሉት ዶክተር ባይሳ የውጭ ግንኙነቷ ብሔራዊ ጥቅሟ ላይ መሠረት ሊያደርግ ይገባል ባይናቸውም የፖለቲካ ኢኮኖሚ መዋቅር በሌለበት የሀገርም ፍላጎት ማሳካት አይቻልም። በእንግሊዘኛ ኢንስቲቱሽናል ሴታፖ የኢኮኖሚው የፖለቲካ ኢንስቲቱሽናል ፍሬምወርኩ መኖር አለበት። በዚህ ፍሬምወርክ ውስጥ ነው የሀገርን መሰረት ለሀገር ጥቅም መሰረታዊ የሆኑ ነገሮች ለይትን ወደ ተግባር ምንቀይራቸው የብሔራዊ ጥቅም ጉዳይ የአንድ ግለሰብ የአንድ መንግስት ወይም ፓርቲ አይደለም የሚሉት ምሁሩ የሀገር ብሔራዊ ጥቅም የሚረጋገጠው በአንድነት ላይ የተመሰረተ የወል ትርክት ነው ሲሉም ይገልጻሉ። የወል ትርክት በተናጠል የማይደፈረውን በተባበረ ክንድ ለማሳካት የሚያስችል ስለመሆኑ ማስረድተዋል። በተለይም የፖለቲካና የሀሳብ ልዩነቶችን አቻችሎ ለአገር ብሔራዊ ጥቅም በጋራ መቆም ይገባል። ብሔራዊ ፍላጎት የሁሉም ዜጎች ኃላፊነት ነው። ልዩነታችን በብሔራዊ ፍላጎታችን ላይ አሉታዊ ተጽዕኖ መፍጠር የለበትም። ልዩነት ይኖረናል፣ እርግጥ ነው። የፖለቲካ ልዩነት አለን፣ የአይዲዮሎጂ ልዩነት አለን፣ የተለያየ ፍላጎት አለ። እንደ ሀገር ግን ያለ ነገር አንድ ነው። እነዚህን ልዩነቶች አቻችሎ በሀገር ብሔራዊ ጥቅም ላይ አብሮ መቆም የግድ ነው። ኢትዮጵያ ያላትን ጠንካራ ዲፕሎማሲያዊ አቅም በመጠቀም አህጉራዊ ፖለቲካዊና ምጣኔ ሀብታዊ ሚናዋን ይበልጥ ማጉላት እንደሚገባ አመልክተዋል። ዶክተር ባየሳ ተስፋዬም ኢትዮጵያ የአፍሪካ ዩኒየን መሥራች አባል ነች። የዩኒየኑ ሆስቲንግ ካንትሪ እንደመሆኗ እዚህ ላይ እንደ ሮል ሞዴል ጥሩ ጥሩ የፖለቲካና የኢኮኖሚ ሞዴል የምትሆንበትን አቅጣጫ መፈለግ ይህን ከሌሎቹ ጋር በመታዋል ሌሎቹ የሚያምኑበት ደረጃ ላይ ማድረስ ያስፈልጋል። ሌላው ኢንቨስትመንት ማስፋፋት ኢንቨስትመንት፣ አንደኛው ዲፕሎማሲ የኢኮኖሚ እድገታችንን ለማምጣት ለማሳለጥ፣ ለማፋጠን ስለሆነ የውጭ ኢንቨስተሮችን ወደ ሀገር መሳብ፣ የውጭ ኢንቨስተሮች ወደ ሀገር መጡ መምጣት አለመምጣት የዲፕሎማሲያችንን ቁመና የሚያሳይ ስለሆናል። የአገሪቱን ጥቅምና ሉዓላዊነት የሚያስከበር ዲፕሎማሲን በማስጠበቅ የዜጎች ጥቅምና እኩልነት ላይ ተመሠረተ የውጭ ግንኙነት ፖሊሲ መተግበር ኢትዮጵያ የምትከተለው መርህ ነው። ለብሔራዊ ጥቅም መጠበቅ ደግሞ ኢትዮጵያዊ አንድነትን ማረጋገጥ ቁልፍ ጉዳይ ነው። የኢትዮጵያና ኢትዮጵያውያን ከድህነት እንዲላቀቁ አገራቱ ያላትን ሀብት መጠቀም እንዳለባት ተገለጸ። በተለይ የተፈጥሮ ሀብቶቻችን ከህዝብ ብዛት አቅም ጋራ አዋዶ መጠቀም ይገባል የተባለው ኢትዮጵያ ለዓመታት የተጣባትን የረጅም ዓመታት ድህነትና ተረጅነት ታሪኳን ለመቀየር እንደ ሀገር በርካታ ስራዎች እየተከናወኑ ይገኛሉ። ሀገሪቱን ከድህነትና ኋላቀርነት ለማላቅ ደግሞ ያላትን የተፈጥሮና ሰው ሰራሽ ሀገራዊ ሀብቶችን በሚገባ ሟጦ መጠቀምን ቀዳሚ አማራጭ ካደረገች ወላድራለች። በተለይ ደግሞ ሀገሪቱ የበርካታ ሀብቶች ባለቤት መሆኗን ተከትሎ ከድህነት መውጫ መንገዶቿም አያሌ ስለመሆናቸው ባለሙያዎች ይናገራሉ። ከእነዚህ ድህነትን በኢትዮጵያ የነበርነት ታሪክ እንድኖር ለማድረግ ደግሞ ሀገር በቀል የምጣኔ ሀብት ማሻሻያ ፕሮግራም ገቢራዊነት በቀዳሚነት ሲጠቀስ፣ ቀደም ሲል የተዘነጉ የምጣኔ ሀብታዊ ዘርፎች ትኩረትን እያገኙ ሲሆን፣ የሀገሪቱ የማዕድን ዘርፍም ከነዚህም መካከል ይጠቀሳል። ሀገሪቱን ከድህነት አዙሪት ማላቀቅ አልተቻለም የሚለው ጥያቄ ለሀገሩ በጎ ከሚያስብን ኢትዮጵያ አእምሮ ሁሉ የሚመነጭ ጤነኛ ጥያቄ ስለመሆኑ ባለሙያዎች ይናገራሉ። ከኢቲቪ ወቅታዊ ጉዳይ ዝግጅት ክፍል ጋር ቆይታ የነበራቸው ባለሙያዎችም ይህንን በቁጭት ያነሳሉ። የእልህም የቁጭትም ጥያቄ ነው ስለ ወደ ሀብት እንመጣለን። የተፈጥሮ ሀብት አንዱ ከተፈጥሮ የተቸረ ሰው ነውና ትልቁ ከፈጣሪ ቀጥሎ ይህንን አለን። ይህን እያለን አንድ ሁለት መረዳት ይኖራል። እድሜ ልካችን ለምን እንረዳለን? ለምን ጥገኛ እንሆናለን? ለምን እንራባለን? ለምን እንሰደዳል? የሚለው በጣም ይቆጫል። ለምን እንዲሆነ በተለይ ከሀገሪቱ የታሪክና ስልጣኔ ጋር ቀጥተኛ ተዛምዶ የነበራቸው የቀይ ባህርና ሌሎች የዘመኑ የምጣኔ ሀብት እድገት መሰረቶች ከሆኑት ውሃማ አካላት መገፋቷና ተግባራዊ ሀቁን በሚገባ መገንዘብ ያለመቻል የሚሉት ሀሳቦች ከሀገሪቱ ድህነት ጋር እንድትጣባ ምክንያቶች ናቸው በሚል በተደጋጋሚ ይነሳሉ። ስንጠቀምበት የነበረው የቀይ ባህር ውሃችንም አንዱ የድህነታችን ምንጭ ነው ማለት ነው። በሱም ጋር የመጣ ቀውስ ማለት ነው። አንድ ጋራ እናየዋለን ብዬ ነው የማስበው። ከውሃ ጋር ስናይ አንዱ አሳዛኝ የሚያደርገው ይሄንንም የውሃ ሀብታችን እንዳንጠቀም ይሄኛውንም እንዳንጠቀም በውስጥም በውጭም ጠፍረው ያዙን። የአሁን ጊዜ ብቻ አይደለም። እጅግ ለዘበናት ከአጼ ዳዊት ምናምን ጀምሮ የተያዙ ብዙ ታሪኮች አሉን። ዶክተር ዱጋሳ ሊያነሳው ይችላል። ከታሪክ አኳያ ዞሮ ግን እዚሁ የደህንነት ማነቆ ውስጥ የድህነት አዙሪት ውስጥ ይሄዳል። በሌላ በኩል ደግሞ እንደ ሀገር የተከናወኑና ወደ ስራ ለመግባት የተወጠኑ ሜጋ ወይም ግዙፍ ሀገራዊ ፕሮጀክቶችም ከድህነት ማምለጫ መንገዶች ስለመሆናቸው ተነስቷል። ከዚህ በኋላ በሚኖረው ከድህነት ለመላቀቅ ከተረጅነት ለመላቀቅ ሁሌ በቴክኖሎጂ በሀሳብ ጥገኛ ከመሆን ራሳችን ችለን የራሳችንን የራሳችንን ምርት አምርተን ቫሊዩ አድርገን ወጪ ምርቶችን በመጨመር ከውጭ የሚመጡ ኢምፖርት የሚደረጉ ምርቶችን በመቀነስ በመተካት ሳብስቲቱት በማድረግ ኢትዮጵያ የጀመረችውን አሁን የኢኮኖሚክ ሪፎርምን ወደፊት በማስኬድ ከድህነት ለመውጣት ትልቁ ሚና ይጫውታል ብዬ አስባለሁ። ከድህነት መውጣት የዜጎችና አጠቃላይ ከሀገራዊ ክብር ጉዳይ ጋር ቀጥተኛ ግንኙነት ያለው በመሆኑ በጠንካራ ስራ የታገዘ ሀገራዊ ክብር ማድረግ የሁሉም ዜጋ ሀገራዊ ኃላፊነት ስለመሆኑም ተገልጿል። በመጨረሻም የታላቁ የኢትዮጵያ ህዳሴ ግድብ ስኬት ኢትዮጵያውያን በታላላቅ አገራዊ ጉዳዮች በጋራ መቆም እንዳለባቸው ማሳያ መሆኑ ተገለጸ። ግድቡ ኢትዮጵያውያን በቁጭት በጋራ ያስቀመጡት አሻራ መሆኑን ተገልጿል። የአባይ ወንዝ ለዘመናት ለባዳ ሲሳይ ሲሆን ኢትዮጵያውያኑ ከመተከዝና ከመቆጨት የዘለለ አንድ አሽ ማድረግ ሳይችሉ ዘመናትን አስቆጥሯል። ለልማት ሊያውሉት ዳቦ ሊሆናቸው የሚችለው አባይ ያገኘውን ጠራርጎ እየወሰደ ቁልቁል ሲፈስ እጃቸውን ለምጽዋት ዘርግተው አመታቱን አልፈዋል። ይህ አንድም ከታሪካዊ ጠላቶቻቸው ሴራ፣ በሌላ በኩል ደግሞ በአንድነት ካለመቆማቸው ይመነጫል። ይህም የእግር እሳት ሆኖባቸው ለአመታት በቁጭት ተብሰልስሏል። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት እንደተናገሩትም ኢትዮጵያን ከችግር ከልመና የወጡ ዘንድ በጋራ በአንድነት መቆም ግድ ይላቸዋል። በመሰረቱ ኢትዮጵያውያን ወስነን፣ ጉልበታችንን፣ እውቀታችንን፣ ገንዘባችንን ደምረን በጠነከረ ማንነት ካልሰራም በስተቀረ ማንም ምንም ቢረዳ ማንም ምንም ቢያበድር ኢትዮጵያ አትለወጥም። ታላቁ የኢትዮጵያ ሕዳሴ ግድብ ኢትዮጵያውያኑ አንድ በመሆን የዘመናት ቁጭታቸውን የመለሱበት ፕሮጀክታቸው ነው። በአባይ ወንዝ ላይ ኢትዮጵያውያን የበይ ተመልካች የሆኑበትን ታሪክ ይቀይሩ ዘንድ በቁጭት በጋራ ያቆሙት ድንቅ ሐውልት ሆኖ በብዙዎች ይወደሳል። ታላቁ ሕዳሴ ግድብ ውጣ ውረዶችን አልፎ ሲመረቅ በመሪዎች እንዲሁም በዜጎች ፊት የታየው ገጽታም የቁጭትና ከብዙ ትግል በኋላ የተገኘ ድል አድራጊነት ስሜቶችን አጣምሮ የያዘ ነው። ርችቱ ከተተኮሰ ጀምሮ ክቡር ጠቅላይ ሚኒስቴራችን እዛ ሲያለቅሱ፣ የቴሌቪዥን ቴሌቪዥን ስርቁ ያለቅስ ነበር። አይ ዶንት ሃቭ ወርድ ቱ ሰይ እንችላለን እዚህ ጋር ግን የግድቡን የግንባታ ሂደት መለስ ብሎ መመልከት ያስፈልጋል። በአባይ ወንዝ ላይ ፍትሐዊ ተጠቃሚነታቸውን ለማረጋገጥ የዘመናት ቁጭታቸውን ለመመለስ የተነሱት ኢትዮጵያውያን ብዙ ፈተና ገጥሟቸዋል። ይህም በአባይ ወንዝ ላይ ግድብ የመገንባት አቁሙም መብትም የላቸውም ከሚሉ ታሪካዊ ጠላቶቻቸው ይመነጫል። ኢትዮጵያውያኑ የፋይናንስ አቅርቦትን ከሀገራት እንዲሁም ከዓለም አቀፍ ተቋማት እንዳያገኙ በእነዚህ ታሪካዊ ጠላቶች በሮች ተከርችመውባቸዋል። ይህ ግን ኢትዮጵያውያኑን ግድቡን ከመገንባት አላስቆማቸውም። ይልቁንስ በአንድነት መቆምን ለክብር መጋደልን መረጡም። በአራቱም ማዕዘናት ያሉ ኢትዮጵያውያን አቅማቸው የፈቀደውን ያህል ገንዘብ ለህዳሴው ግድብ ግንባታ ያለ ስስት አበረከቱም። ብዙ አውልቶችን ሰርተናል። የልዩነት፣ የሰፈር፣ የመንደር የእኔ ብቻ ምለው፣ የአንተ ብቻ የምትለው ሊኖር ይችላል። ይሄኛው ግን የጋራችን። ሲመረቅ ኢትዮጵያውያኖች በሁሉም ቦታ ሰፈር ወጥተው ደስታቸውን ገልጸዋል። ሀሴት አድርገዋል። በአንድነት ያዘመረን ያዘመን ያሰባሰበን በዘመናዊት ኢትዮጵያ ውስጥ የተከሰተ ትልቅ ክስተት ነው ያለ ልዩነት የተሳተፍንበት በዚያ ከባድ ሙቀት ውስጥ በርካቶች ታላቁን ግድብ በእጆቻቸው ሲገነቡ ሌሎቹ ደግሞ ዲፕሎማሲያዊ ጫናዎች ሲበረቱ ደጀን ሆኑም። ኢትዮጵያውያኑ አንድ ሆነውም ታላቁን ገድል በድል ፈጸሙም። ለዘመናት በአባይ ወንዝ ጉዳይ ሲቆጭ የቆየው የሀገሬው ሰው ቁጭቱን በተግባር ገልጦ ያሳካው የጋራ ውጤት በመሆኑም ልዩ ትርጉም ይሰጠዋል። ሁላችንም አሻራ ያረፈበት የሁላችንም አሻራ ገብቶ የሆነ የጋራ ማተማችን ነው ማለት ነው ህዳሴ ግድብ ስለዚህ በዚህም ምክንያት ኢትዮጵያውያን በጋራ የሰሩት የሁሉም ኢትዮጵያውያን የልብ ትርታ የሆነ ግድባችን ስለሆነ ትርጉሙ ለኛ ከፍ ያለ ነው። ጠቅላይ ሚኒስትሩ እንዳሉትም ከልመና የወጡ ዘንድ በአንድ መቆመን የመረጡት ኢትዮጵያውያን በጋራ ታላቁን ገድል በጉባ ተራሮች ፈጽሟል። ይህም የኢትዮጵያ የልመና ዘመን እንዲያበቃ፣ ሀገሪቱም እንደ ስሟ ከፍ የምትልበት ዘመን እንዲመጣ በርን ከፍቷል። ታላቁን ግድብ ገንብተው ያጠናቀቁት ኢትዮጵያውያኑ አሁን ሌሎች ሀገራዊ ጉዳዮች አሉባቸው። በጉባ ተራሮች በኢትዮጵያውያኑ እውን የሆነው ታላቁ የዳሴ ግድብ ታዲያ ኢትዮጵያውያኑ ለቀጣይ ታላላቅ ፕሮጀክቶች በጋራ መቆመን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 ዘናብ አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።